እየሳቅን እንጂ ዩትብ ላይ ዞኔ ዛሬ ጥብስ ናት ቆንጆ ጥብስ ተደፈርኩም ብላለች። በነገራችን ላይ እስኪ ግቡ ሮላክስ። እሱን ለእናተ ነገራት ወይ ለእናት ነገራት። ለእኔ ያሸ አደለም። አወይቱ ታዲያ ማስላ ማስላኔ ፍቅር አመሰግናለሁ። በነገራችን ላይ ዩ አንገቴ ምን እንደሆነ አርቴፍሻን ትላንት አድርጌ ዩታዮቻል አቱት። አንገቴ ምን እንደመሰለ አርቴፍሻን በነገራችን ላይ ማድረግ አልችልም። ታውቃላችኋ ማድረግ በፍጹም አልችልም አርቴፍሻን። ዞን በጣም ባለጌናት። ዛሬ ነው እዲ የብልግናን የምታውቁት። ዞኔ እኮ ለዞኔ የማዝንላት እኮ ልጇ አራሱ እኮ

ለቲክቶክ ፍሬሽ ነኝ ነበርኩኝ። አሁን አራዳ ነኝ ለቲክቶክ። ግን እኛ አይጂ ተጠቃሚ ነን፣ ፌስቡክ ተጠቃሚ ነን። ፌስቡክ በመቆርቆር ደረጃ ወይም ደግሞ ፌስቡክ በማነቃነቅ ደረጃ እኛ ነበርን። ያው የጊዜ ጉዳይ ነው። በጊዜው እኛ ተጠቅመን፣ እኛ ታውቀን፣ ቪዲዮ መስራትም እኛ አሳይተን፣ ላይ ማሳየትም መግባትም እኛ አስተምረን የመጡ ናቸው። ዛሬ እንግዲህ አፋቸውን የሚያመጡ ጥሩ ነው። ምን ይላል መሰላችሁ ቃሉ? ምን ይላል መሰላችሁ? ወይ ልጄ

እና ቲክቶክ የመጣውበትን ሪዝን ነው የምነግራችሁ ዛሬ ማለት ነው፣ ጋይዝ። እንግዲህ ይገርማቸዋል፣ የቲክቶክ ቤተሰቦቼ ወይ ወዳጆቼ፣ አድናቂዎቼ። እንግዲህ የድሮ ታሪክ ምን መሰላችሁ፣ ያይ ታሪክ እንደው ግራ ስለገባኝና እኔ ክሪስቲዬ፣ የእኔ ቆንጆ አመሰግናለሁ። ስለደነቀኝ ነው የሰው የሰው ልጅ ባይ ዘ ዌይ ክፋት፣ ምቀኝነት ለሴት ሴት ለሴት ናት፣ ሴት ናት። እስፔሻሊ የምታውቋቸው ሴቶች ናቸው እናንተ ላይ መጥፎ ሰዎች የሚሆኑት ስትበልጧቸው፣ ሲቀኑባችሁ። ይህንን ደግሞ ማለት ነው ሊያሹ፣ በጣም ነው የምትቀኙ ክርስቶስን። እኔ በሰው ቀንቼ አላውቅም። ብቀና ኑሮ ዛሬ ላይ ስደተኛ አርጎ ያኖረ ነበረ እግዚአብሔር። እኔ በጓደኞቼም ቀንቼ አላውቅም፣ በሶሻል ሚዲያም ሰው ቀንቼ አላውቅም። እኔ እንደውም የምቀናው የሚያስቀናኝ ደስ በሚል ላይፍ የሚኖሩ ቀብረር ባሉ ሴቶች ወይ የእነሱ ህይወት ብኖረው እንደነሱ ባረግ ብዬ የምመኝ ሴት ነኝ እንጂ ሶሻል ሚዲያ ላይ አይደለም። አብሮኝ የኖሩት ጓደኞች ላይ እንኳን የተሻለ ነገር ሲያገኙ የምቀና ሴት አይደለም። አላስበውም። እንደዚህ ገብቷቸዋል። ብዙዎቻችሁ የበግ በጎች ስለሆናችሁ፣ የበታችነት ስሜት ስለሚጎዳችሁ፣ በሰው ስለምትመሩ ይመስላችኋል እንጂ ነው ከመሰላችሁ ደግሞ ችግር የለብኝም። እንደዚህ አይነት ችግር የለብኝም። ለእናንተ የማስረዳት የመናገርም ግዴታ የለብኝም። ግን እውነታውን ልንገራችሁ። አንድ ብልጥ ሰው ከሞኝ ይማራል ይባላል። እኔ በህይወቴ ድሮ በጣም ሞኝ ነበርኩ። ሞኝ ስላችሁ በጣም ሞኝ ሞኝ ለወደድኩት ጓደኛ ወይም ጓደኞች ብዬ ላቀረብኳቸው ሴቶች የአንገቴን ወርቅ እንትን አይደለም ወርቄን እንደዚህ አውልቅ የምሰጥ ሴት ነው። የምሬን ነው የምነግራችሁ። እዚህ ባትሳደቡ ጥሩ ነው። የሚዩት አይደለም ባይዘው የማደርጋችሁ እዚህ እራሱ እኔ የሰው ችግር የለብኝም። በነገራችን ላይ እዛው ሂዱና በጋችሁ ኮመንት ስጡ። እና በጓደኝነት ደረጃ በጓደኝነት ደረጃ እንኳን አብሮ በመኖር እንኳን ደረጃ ማለት ነው። እግዚአብሔር ምስክሬ ነው የምላችሁ ያረኩትን ወርቅ አውልቄ የምሰጥ ሴት ነኝ። ማለት በዚህ ደረጃ ነው ጓደኞችን ሳቀርባቸው ነው ላችሁ በዙሪያችሁ ያሉ ሰዎች ደግሞ ማለት ነው፣ በዙሪያችሁ የሚኖሩ ሰዎች ደግሞ የራሳችሁ ጓደኞችም የእናንተን ጥሩ ነገር ማየት የማይፈልጉ ደግሞ አብሯችሁ የምትበሏቸው አብሯችሁ የምታሳልፏቸው ጓደኞች ሊኖሩ ይችላሉ። ተረድታችሁኛል? አባባሌ እኔ እንደዚህ አይነት የደረሰብኝ ሴት ነኝ። የራሴ የምላቸው ሰዎች ስወጋም ቁጭ ብሎ የሚመለከቱም አሉ፣ እያውእያው እያወቁ ማለት ነው። ይሄ አያስገርመኝም። ለምን መሰላችሁ? እኔ ከነሱ የተሻለ ህይወት የምኖር ሴት ነኝ ያንን ስለማምን እግዚአብሔር ለኔ ጥሩ ነገር አድርጎልኛል፣ መልካም ነገር አድርጎልኛል፣ የተሻለ ነገር ሰጥቶኛል፣ ጥሩ ላይፍን እያኖረኝ ያለው። ስለዚህ እነሱን ተመልክቼ ከነሱ ምንም ነገር ብሰማም ባይም አላዝነባቸውም። እግዚአብሔር የተሻለ ህይወት ይስጣቸው ብዬ የምመኝ ሴት ነኝ እንጂ ለምን ብዬ አይኔን የምቀሰር ሴት አይደለሁ ይሄ አሁን ሊያሾ ተለቀቀባት ብላችሁ የምትሉት ቪዲዮ በነገራችን ላይ ኖርማል የኳትሙት ኖርማል፣ ለእናንተ ነው የገረማችሁ፣ ለእናንተ በጣም አሁን እኔ እንደውም ሰርፕራይዝ የሆንኩት በቃ አንዳንድ የእኔን የሚወዱኝ ለውጤን የሚመለከቱ ልጆች በጣም እንትን ብለው ቪዲዮ ሲሰሩ የእውነት እንዴ እየተሰማኝ እነዚህ ሰዎች እንዴ ይህን ያል እኔ ጭንቅላት የሚነካ መስሏቸው ነው። እኔ እኮ ሲጀመር ፐርሰናል እኮ እንደዚህ አይነት ጣጣ የሌለ ልጅ እኮ ነኝ። ምክንያቱም ስጠጣ እቂጤን ሰቅዬ ስጠጣ ስዝናና ማንም ያቀኛል እንዴ ሪ ማንንም ያውቀኛል። ሲሰክር እኮ ማንንም አላዳምጥም የምሰማ ሴት አድለው እግዚአብሔር ይመስገን። ትላንትና ከነበርኩበት ህይወት ወይም ትላንትና ካሳለፍኩት ላይፍ ስታይል እግዚአብሔር ቀይሮ የተሻለ ነገር እያኖረኝ ነው ያለው። እሱን ደግሞ በአይናችሁም የም የም እንትን ነው የምን የምትመሰክሩልኝ ነገር ነው። ለምን ጠጣሽ፣ ለምን ሰከርሽ፣ እሱ የእናንተ ቢዝነስ አይደለም። መብቴ ነው፣ በገንዘቤ ናይጄሪያዊ አይደለም የጋበዘኝ ቱርኳ አይደለም የጋበዘኝ ኢትዮጵያዊ አይደለም የጋበዘኝ እራሴ ሰርቼ ፔስታል ተሸክሜ ባመጣሁት ገንዘብ እግሬን ሰቅዬ ከማንም ጥገኝነት ሳልጠይቅ ከማንም እርዳታ ሳልጠይቅ ቁጭ ብዬ ውስኬን አውርጄ ጥብዝ ብዬ ሰክር ተዝናንቼ የምመጣ ሴት መሆኔን ድሮም ነግራቸዋለሁ ይሄንን ስነገር ምን ከባለቤቱ በላይ አፍ ማሞጥሞጡ ይሆንባቸዋል ስታወሩ እኔ በድፍረት ነው ስለ ራሴ የማወራው በጥረቴ በብርታቴ በጀግናናቴ ነው ዛሬ አገሬ ላይ ገብቼ እግሬን ሰቅዬ እንድኖር ያደረገኝ ኦፍኮርስ ሊያሾ ላይ ዱላ ይበዛባታል። አዎ ለምን ስለተሻልኩኝ የተሻልኩ ሴት ባልሆን ኑሮ ዱላ ይበዛብኝም የተሻለ ሀገር ላይ ተቀምጠው የእኔን ላይፍ ስታይል መኖር ሲያቅታቸው ሊያሾ እንደዚህ ናት ኦፍኮርስ እጠጣ ነበር ማን ነው እኔን ከመጠጣት ያስቆመኝ ልጄ ባይዘወ ሰው አይደለም እኔን ከመጠጣት ያስቆመኝ እኔ ስሰክር አልኳቸው እኮ ለምን መንግስት ፊት ለፊት አይመጣም ከተሳድቤ ተገላባብጬ የሚሄድ ሴት ነው የሚያውቁ ፐርሰናሊቲን የሚያውቁ ሰዎች ያውቁኛል ስለ እኔ የሚያውቁ ማለት ነው እንደማልሰማ ማንንም እንደማልሰማ ይሄ ቪዲዮ ደግሞ ቢግ ዲል አይደለም ቁንጫ በነገራችን ላይ ድሮ ነው ቁንጫ አፈር ቤት ስኖር ነው ቁንጫ የነበረው አሁን ቁንጫ አላቅም እና ቤት እንፈልግ ይሄ ግንብ ነው ድንጋይ ነው ሴራሚክ ነው ከባሽ የሚከፈልበት ቤት ነው። ውጪ አይገባም እኔ ቤት። ቴንክ ዩ አመሰግናለሁ። እና ማለት ነው ምን ልላችሁ ፈልጌ ነው። ይሄ የኔ የራሴ ላይፍ ስታይል ነው ማንም አያገባው። በእኔ ላይፍ ደግሞ ማንም አያገባው። ግን ይሄን ቪዲዮ ወጥቷልና ሊያሾ ትሸማቅቃለች ብላችሁ አስባችሁ የዛሬ ስድስት ዓመትና የዛሬ አራት ዓመት አምስት ዓመት የተቀመጠ ቪዲዮ አወጣችሁ። እንደ ቢግ ዲ ላይታችሁ ስታወሩ እኔ ላብራራላችሁ የምመጣው ሌላ ነገሩ ወይም ተሳቅቄ ፈርች አይደለም። ጋይስ እንደምጠጣ ነግራቸዋለሁ፣ እንደምሰክር ነግራቸዋለሁ፣ እንደማጭስ ነግራቸዋለሁ። ማንም ምንም አያገባውም። ዛሬ እግዚአብሔር ይመስገን ልጅ ከወለድኩ በኋላ ከዚህ ላይፍ ወጥቼ ልጅ ማሳደግ ስጀምር በዚህ ደረጃ መታችሁ ሳቶ እንደዚህ ናት ስለሚሻል አሁ እኔ እንደሌሎቹ ራሴን ምንድነው ወንድን ለመግዛት ወይም ደግሞ ፎሎር ለመሰብሰብ ወይም ደግሞ ወይ ቆንጆ ናት ለመባል በሰርጀሪ ተበጣጥሼ አብጄ የመጣው ሴት አይደለሁም። አሁንም ደግሜ እነግራቸዋለሁ፣ በራሴ የቆምኩኝ በራሴ ጀግናውኝ እየኖርኩኝ ምርጥ ሴት፣ ምርጥ አራዳ፣ ምርጥ እናት ነ ይህንን ደግሞ እንደ ሌሎቹ ልጄን ከድቼ የመጣው ሴት አይደለሁም። እንደ ሌሎቹ ሰው እንዲወደኝ ተጋግጬ የመጣው ሴት አይደለሁም። ይህንን ማመን ይህንን አይምሯችሁ ይመናል። ንግግር ስላወቅ ስላወራሽ አይደለም፣ ሀቁ ስነግራችሁ በራሴ ጥረት በራሴ ማንነት ከነ ድክመቴ ሚዲያ ላይ መጥቼ የተቀየርኩ ሴት ነኝ። አንዳንዶቻችሁ ሊያሹ እንዴ፣ ይሄ በጣም ኖርማል ቪዲዮ እኮ ጋይስ። እኛ አይጂ ላይ ዛሬ ላይ ላይክ ጌም ስትጫወቱ ሻወር ቤት ገብታችሁ ገላቸው ሲታጠቡ ጡታቸው እየታየ ምናምን ቪዲዮ ይቀረጽ ነበር አይደለ? የዛ ሰዓት ላይ አይጂ ላይ እንደዚህ ነበር ሙሉ ሁላችንም፣ እንሰክራለን፣ እንጠጣለን፣ እንሸፋፈዳለን፣ ሚዲያ ቪዲዮ ከፍተን ላይቭ ላይ እከሌን ላሻፍዶ፣ እከሌን ላሻፍዶ እየተባባልን ፍሬንድ የሆነን እንድ እየተጠራራን እናወራለን። ይሄ ለእናንተ ነው የገረማችሁ? ይሄ ምንድነው? አመለሰት፣ ስለ ባይዘው ቪዲዮውን አሁን ነው እያየሁ ያለው። ስለ አመለሰት ሊአሹ እንዲህ ብላ ነግራኛለች ተብሎ ቪዲዮ ተሰርቷል። ለካ ሲያገሪ ልጆች። እኔ እኮ አመለሰት በሰጠ በምጠይቀው ኢንተርቪው እንኳን አስተያየት ለመስጠት እንኳን ማለት ነው ሚውት አድርጌ እኮ ነው፣ ጋይስ ተጠቀቄ እኮ ነው። ምክንያቱም የንጉስ ሚስት ናት። እኔ የምወደው የማከብረው፣ በጣም የምሳሳለት፣ የማደንቀው የሱ ሚስት ናት። እንዴት ነው እኔ ስለሷ ሴት ምን አውቄ ነው፣ ድፍረትና ሞራል ኑሮ ማለት ነው። እንዲህ ብዬ ላወራ የምችለው ታርጌቱ ምንድን ነው? ስለ እሷ ሊያሾ አወራች ብዬ ካወራሁ ተባለ ህዝብ ይነሳባታል፣ ሰው ይጠላታል። ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ ኖ። ይሄን ያህል እርምጃ የምትሄዱ ሰዎች ናቸው። ሊያሾን በምን እንጣላት? በምን እንጉዳት? እግዚአብሔር ምስክሬ ነው። እኔ በቃ አሁን እመቤቴን አሁን የሆኒ ቪዲዮ ከሰራ በኋላ ነው የሰማሁት። እኔ እመቤቴን አልሰማሁም፣ ምክንያቱም የጠላሁትን ሰው ቪዲዮ ከፍቻ ላይ በባህሬ ማለት ነው፣ ዝም ነው የምለው። እና ዮኒ ካለው በኋላ እንዴ ስለ ይሄን ብዬ ገብቼ ሳይ እንደዚህ እንደዚህ እንደዚህ ጭራሽ እኔ